ጅቡቲ የተፈራውን አደረገች ለኢትዮጵያም ወደብ ከለከለች። ኢትዮጵያም ወደ አሰብ እንድትገባ ከባድ ግፊት መጣ። እንደተፈራው ጅቡቲ ኢትዮጵያን ወደብ ከልክላለች። ጅቡቲ ስቅ ባላት ቁጥር ኢትዮጵያ መደንገጧን ቀጥላለች። ጅቡቲ ወደቦቿን ለኢትዮጵያ መከልከል እንደጀመረች ከጅቡቲ ወጡ መረጃዎች አስረግጠዋል። አሰብና ምጽዋ በኢትዮጵያ እጅ በነበሩበት ጊዜ እንኳን 65 በመቶ ወጪና ገቢ የሚተላለፈው በጅቡቲ ወደብ እንደነበር መረጃዎች ያሳያሉ። አሁን አሰብም ምጽዋም ከኢትዮጵያ በወጡበት ወቅት ደግሞ 99 በመቶ ገቢ ወጪ የሚያልፈው በጅቡቲ ብቻ ሆኖ የኢትዮጵያ መተንፈሻ ጅቡቲ ብቻ ሆናለች። አንድ ምሁር ታዲያ መፍትሄው ጅቡቲን በጫት መለማመጥ ነው ሲሉ አነጋጋሪ አስቴት ይዘው ተከስቷል። ምሁሩ እንደሚሉት ከሆነ በኢትዮ ጅቡቲ ግንኙነት ውስጥ ወደድንም ጠላንም ጫት ወሳኝ የዲፕሎማሲ መሳሪያ ነው። ጅቡቲ በኢትዮጵያ የጫት ምርት ላይ በከፍተኛ ደረጃ ጥገኝነት አለባት። ጉዳዩ ዝም ተብሎ ተክል ብቻ ሳይሆን የፖለቲካ ማስፈጸሚያም ነው። ለጅቡቲ ጤፍ ጭኖ መሄድ ትርጉም የለውም። አለ የተባለ ምርጥ ጫት ለጅቡቲ ባለስልጣናት ማቅረብ ከንጉሱ ዘመን ጀምሮ ለረዥም ጊዜ የተሰራበት ዲፕሎማሲ ነው። ጫት መስጠት ወዳጅነት፣ ወንድምነትና መግባባትን መግለጫ መሳሪያ ነው። በጅቡቲዎች ዘንድ ትልቅ ቦታ የሚሰጠው ባህል በመሆኑ ኢትዮጵያውያኑ ከመውሰድ በተጨማሪ አብሮ እስከ መቀመጥ ሊደርስ የሚችል ዲፕሎማሲ ነው የሚሰሩበት በማለት አነጋጋሪ አስተያየታቸውን ሰጥተዋል። ውድ የቻናላችን ቤተሰቦች፣ ጅቡቲ ለኢትዮጵያ ወደብ እየከለከለች እንዳለ በዚህም ኢትዮጵያን የመጠርነፍ አደገኛ አካሄድ እየተከተለች እንደሆነ መረጃዎች እየወጡ ነው። ይህን ተከትሎ ታዲያ ኢትዮጵያ አሰብን ለማስመለስ ሌላ ግፊት ተደርጎ እየተወሰደ ይገኛል። ይህንን ጉዳይ በስፋት እንቃኟለን። አያይዘንም የጫትን ፖለቲካ እንቃኛለን። ይህን ቪዲዮ ላይክና ሼር በማድረግ ጥቂት ደቂቃዎችን አብራችሁን ዝለቁ። ባለፈው አመት በሚያዝያ ወር በጅቡቲ በዘነበ ከባድ ዝናብ የተነሳ ከወደብ ወደ ኢትዮጵያ ነዳጅና ሌሎች ሸቀጣሸቀጦችን ማስመጣት ባለመቻሉ በኢትዮጵያ ያለው ገበያ ለቀናት ሲተራመስ መሰንበቱ ይታወቃል። ነዳጅ ማደያዎች አካባቢ ከሚታየው የተሽከርካሪዎች ረዣዥም ሰልፍ ጀምሮ በሸቀጣሸቀጦች ገበያም ውስጥ አንጻራዊ አለመረጋጋት ተፈጥሮ እንደነበር የአምና ትዝታ ነው። ይህ በሆነ በአመቱ ደግሞ ከሰሞኑ የነዳጅ አቅርቦት ላይ የተፈጠረው ችግር ከጅቡቲ ወደብ እንቅስቃሴ መስተጓጉል ጋር በቀጥታ ሲያያዝ ነበር ነበር። ከሰሞኑ ለተፈጠረው የነዳጅ አቅርቦት እጥረት በተለይም ከረመዳን ጾም ጋር የተያዘ ምክንያት የቀረበ ሲሆን በጾም ወቅት የወደብ አገልግሎቱ ሰራተኞች በመደበኛ ሰዓት ስለማይሰሩ መስተጓጉል የተፈጠረው በዚህ የተነሳ ነው የሚል መላምት ሲሰማ ነበር። ከሰሞኑ ለ1.2 ሚሊዮን ቶን ናፍጣ እንዲሁም ለ650 ቶን ቤንዚን ግዢ ዓለም አቀፍ ጨረታ ያወጣው የኢትዮጵያ ነዳጅ አቅራቢ ድርጅት በጅቡቲ ወደብ በኩል ለኢትዮጵያ የሚያስገባው ነዳጅ በሰፊው መቀጠሉ እንደማይቀር አመላክቷል። ይሁን እንጂ ጅቡቲ ወደብ ላይ የተተከለውና የኢትዮጵያን የነዳጅ ፍላጎት ማስተናገድ የሚችል አቅም የለውም መባል የጀመረውን የዱባይ የሆራይዘን የነዳጅ ዴፖን አቅምና አገልግሎት ለማሳደግ የተጀመረ ጥረት ስለመኖሩ የተጠቀሰ ነገር የለም። በጅቡቲ በኩል የሚገባው የኢትዮጵያ ነዳጅም ሆነ ሌላ ሸቀጥ ዳግም በዝናብም ሆነ በጾም ወቅት መምጣት እንዳይስተጓጎል መንግሥት የቀየሰው ዘዴ ስለመኖሩም የተነገረ ነገር የለም። ጅቡቲ ለኢትዮጵያ የምትሰጠው የወደብ አገልግሎት ዋናው የገቢ ምንጭ እንደሆነ ቢነገርም ነገር ግን በወደብም ሆነ በሎጂስቲክ አገልግሎት ኢትዮጵያ የምትፈልገውን አይነት አገልግሎት እያቀረበች አይደለም። በጅቡቲ መስመር የሚሰሩ አሽከርካሪዎችና የሎጂስቲክ አቀላጣፊዎች በጅቡቲ ወደብ ሰዎች መጉላላት ይገጥመናል የሚል ስሞታ ማቅረባቸውም እየተለመደ ነው። በዚህ በሎጂስቲክ ዘርፍ የተሰማሩ የጅቡቲ ወደብ አገልግሎትን የሚያውቁ ባለሙያ እንደሚናገሩት የወደቡ ሰዎች ዛሬ የኢትዮጵያ ባለስልጣናትንና የኤምባሲ ሰዎችንም ጭምር በቅጡ እያስተናገ ሊያስተናገዱ እንዳልሆነ አውቃለሁ ብሏል። ስማቸው እንዲጠቀስ ያልፈለጉት ግለሰብ እንደሚናገሩት የጅቡቲ ወደብ አገልግሎት ሰዎች በተለይ ከኢትዮጵያ የባህር በር ጥያቄ መቀስቀስ ወዲህ እጅግ የቀዘቀዘ አመለካከት እያሳዩ ነው ሲሉ ለሪፖርተር ጋዜጣ ተናግረዋል። ለሸቀጦችና ለነዳጅ አለመግባት ጾሙ ችግር ፈጠረ የሚባለው እውነት አይደለም የሚሉት እኚሁ ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ ይህ ሁለት አመት ነው እንዴ ጾም የሚባል ምክንያት የሚሰጠው? ለ2000 አመታት ጾሙዋል እኮ። ለምን የዛሬ 20 አመትና ከዚያ በፊትስ ይህን አይሉም ነበር ነበር ጅቡቲ ለኢትዮጵያ ለምትሰጠው ለእያንዳንዱ አገልግሎት በዶላር ነው ክፍያው ለመርከብ ድርጅቱም ቢሆን ለነዳጁ አገልግሎት የሚከፈለው በዶላር ነው የኢትዮጵያ መንግስት አልከፈለንም ባሉ ቁጥር ስራውን ማስተጓጎል አብዝቷል ሆራይዘን የሚባለው አሁን የነዳጅ አገልግሎት የሚሰጠው ዴፖ የአረብ ኤሚሬትስ ነው ጅቡቲዎቹ ማስፈራሪያ አከልክለዋቸዋል ራሳቸው ጅቡቲዎቹ ዳመር ጆግ ላይ ትልቅ የነዳጅ ዴፖ ገንብቷል ስራ ሊያስጀምሩት ነው ይባላል የኢትዮጵያን ፍላጎት ለማስተናገድ አቅም አንሶታል በቅርቡ እድሳት ቢደረግለትም አልቻለም ጅቡቲዎቹ አንዳንድ ጊዜ ደግሞ የተደረጉ ስምምነቶች ላይ አንቀጽ እየጨመሩና እየቀነሱ ችግር እየፈጠሩ ነው። ያኔ ከጅቡቲዎቹ ጋር ግንኙነት ሲደረግ በጫት ዲፕሎማሲና በሌሎች መንገዶች ለመያዝ ይሞከር ነበር። አሁን ግን ለጅቡቲ ሰዎች የተለያየ ጥቅማጥቅም ማድረግ ቆሟል። በወደቡ የሚገለገሉ ብዙ ሰዎች እነዚህን ሰዎች ለምን እንደ አመላቸው አይዟቸውም በማለት አስተያየታቸው ለሪፖርተር ጋዜጣ ሰጥቷል። መረጃዎች እንደሚጠቁሙት ከሆነ ከኢትዮጵያ የባህር በር ጥያቄ ወዲህ ጅቡቲ የኢትዮጵያን የወደብ አገልግሎት በትክክል እያስተናገደች አይደለም። ይህን ተከትሎ ታዲያ ጅቡቲ ኢትዮጵያን ወደብ ለመጠቀም ለመከልከል ዳርዳር እያለች ነው ወይ የሚል አስተያየታቸውን በስፋት እያነሱ ነው የሚገኙት። ጅቡቲና ኢትዮጵያ የተለየ ግንኙነት እንዳላቸው ሁሌም ይነገራል። ለብዙ ኢትዮጵያውያን መኖሪያ እንደሆነች ሁሉ ጅቡቲዎችም ለኢትዮጵያ ቤታቸው መሆኗ በተደጋጋሚ በፖለቲከኞች ይነገራል። ይሁን እንጂ ጅቡቲ ኮሽ ባለ ቁጥር የኢትዮጵያ ሕልውና መሰረት የሆነው የውጭና ገቢ ንግድ ሲስተጓጎል መታየቱ የተለመደ ነው። ይህ ሁኔታ ከቅርብ ጊዜ ወዲህ የበለጠ መጠናከሩን የሚጠቁሙት አስተያየት ሰጮች አሁን ግን ለወደቡ አገልግሎት ይከፈል የሚባለው ዶላር እጥረት ጅቡቲዎችን በብልሃት ከመያዝ ጉድለት ጋር ተዳምሮ ችግሩን እያከፋው ነው ይላሉ። ጠቅላይ ሚኒስትር አብይ ሰሞኑን በጅቡቲ የኢትዮጵያ አምባሳደር ሆኖ ያገለገሉትን አምባሳደር ብርሃኑ ጸገይ ከቦታው በማንሳት ወደ ውጭ ጉዳይ ሚኒስቴር የሀብት አስተዳደርና አገልግሎት ዘርፍ ሚኒስቴር ዴታነት ተመድበው እንዲሰሩ መወሰናቸው ይፋ ሆኖ ነበር። በጅቡቲ በቀጣይ በዲፕሎማትነት የሚመደበው ሰው የሁለቱን ሀገሮች ግንኙነት ለማሻሻልና የኢትዮጵያ እስትንፋስ የሆነው የወደብ አገልግሎት ስቅታ እንዳይገጥመው ለማድረግ ከባድ የቤት ስራ ተሸክሞ እንደሚሰራ ነው የሚገመተው። ጅቡቲ የጥገኝነታችን መስፈሪያ የሚል መጽሐፍን ከስምንት ዓመታት ቀደም ብሎ እየከተቡትና የአፍሪካ ቀንድ ቀጠናንና የኢትዮጵያን የውጭ ግንኙነት ፖሊሲን በሰፊው ያጥኑት ዶክተር በለጠ በላቸው ጅቡቲ በቅርብ ዓመታት ከኢትዮጵያ ይልቅ እንደ ቻይና ላሉ ለሩቅ ሀያላን አገሮች የተመቸሽ ነች ይላሉ። ኢትዮጵያ አሉ የሚባሉ ምርጥ ምርጥ ዲፕሎማቶችን ነበር የምትመድበው። በጎረቤት አገሮች አሜሪካ የምትመደባቸው አንጋፋዎቹን ቢመስልም ነገር ግን ዋሽንግተን የሚቀመጠውም ዲፕሎማት ቢሆን ስለ ጅቡቲ ስለ ሶማሊያ ስለ ሱዳንና ስለ ኬንያ ነው ሲያወራ የሚኖረው። ጅቡቲ ይመደቡ የነበሩ ፈረንሳይኛን አቀላጥፎ የሚናገሩ ጅቡቲዎቹን በቅርበት ለመያዝ ፍጹም የማይቸገሩ ምርጥ ባለሙያዎች ነበሩ ይላሉ። ይቀጥሉና ኢትዮጵያ ኤምባሲ ገና በቆንሰላ ደረጃ እያለ ጀምሮ በውጭ ጉዳዩ የአፍሪካ ጉዳይ ኃላፊ የነበሩ እንደ ዶክተር ፍትጉ ታደሰ ያሉ ባለሙያዎችን መደባ ነበር። ልክ እንዲሁ የአፍሪካ ጉዳይ የመምህር ኃላፊ የነበሩትን አምባሳደር ብርሃኑ ዲንቃ ተመደበው ነበር። እንደ ወሰንበሻ ያሉ አምባሳደሮችን ጨምሮ የቀድሞ ፕሬዝዳንት ክብርት ሳህለወርቅ ዘውዴ ጭምር በጅቡቲ የተመደቡት ያለ ምክንያት አልነበርም ይላሉ። ጅቡቲ የኢትዮጵያ እስትንፋስ በመሆኗ የቀደሙ መንግስታት በዚያ የሚመድቡትን ዲፕሎማት በጥንቃቄ ነው የሚመርጡትም ይላሉ። ጅቡቲ ለኢትዮጵያ የኢኮኖሚና የስትራቴጂ ግንኙነት መሰረት ብቻ ሳይሆን የደህንነት በር መሆና ነው ያገለገለችው። ኢትዮጵያ የባህር በር ኖራትም አልኖራትም፣ ወደብ ኖራትም ወደብ አልባ ሆነችም፣ ጅቡቲ ለኢትዮጵያ ወሳኝ የኢኮኖሚ መስመር መሆኗ ይናገራል። ዶክተር በለጠ በመጽሐፋቸው አሰብና ምጽዋ የኢትዮጵያ ወደቦች በነበሩ ወቅትም ከ65 በመቶ በላይ የኢትዮጵያ የውጭና ገቢ ንግድ በጅቡቲ በኩል ነው ሲካሄድ የቆየው። ይህ መሆኑ እየታወቀ ግን የኢትዮጵያ መንግስታት በፈጠሩት ስህተትና በውጭ ተጽዕኖ ከቅርብ ጊዜ ወዲህ የኢትዮጵያ ቀስ በቀስ ጅቡቲን እያጣች መምጣቷን ያስረዳሉ። ዛሬ የዶራሌ ወደብ በቻይና ቁጥጥር ስር ነው ያለው። እንኳን የኢትዮጵያ ሰዎች ቀርቶ የጅቡቲ ሰዎችን በቀላሉ የማይገቡና የማይወጡበት ወደብ ሆኗል። ዶራሌ አጠገብ ቻይና ወታደራዊ ሰፈር ከፍታለች። አሮጌው የጅቡቲ ወደብ ጥልቀት ያለው የቁም እንስሳትን ጨምሮ ብዙ መርከቦችን በአንድ የሚያስተናግድ ነው። ባቡሩ በቀጥታ ወደቡ ድረስ ይገባል። አሮጌው ወደብ በእድሳት ሰበብ ፈርሶ ወደ ዶራሌ ሊ ዞሯል። ተከታታይ የኢትዮጵያ መንግስታት ባሳዩት ቸልተኝነት ጭምር አሮጌው የጅቡቲ ወደብ አገልግሎት መስጠት እያቆመ ነው። የዶራሌ ወደብ የቁም እንስሳት አያስተናግ ግድም ባቡሩ አልደረሰበትም። ከዶራሌ ወደብ አዲስ እስከተሰራው የባቡር መነሻ ተርሚናል ድረስ የኢትዮጵያ ጭነት በሌላ መንገድ ነው የሚጓዘው በማለት አክለዋል። ዶክተር በለጠ ይቀጥሉና በኢትዮ ጅቡቲ ግንኙነት ውስጥ ወደርንም ጠላንም ጫት ወሳኝ የዲፕሎማሲ መሳሪያ ነው ይላሉ። ጅቡቲ በኢትዮጵያ የጫት ምርት ላይ በከፍተኛ ደረጃ ጥገኝነት አለባት። ጉዳዩ ዝም ብሎ ተክል ብቻ ሳይሆን የፖለቲካ ማስፈጸሚያም ጭምር ነው። ለጅቡቲ ጤፍ ጭኖ መሄድ ትርጉም የለውም። አለ የተባለ ምርጥ ጫት ለጅቡቲ ባለስልጣናት ማቅረብ ከንጉሱ ዘመን ጀምሮ ለረ ረዥም ጊዜ የተሰራበት ዲፕሎማሲ ነው። ጫት መስጠት ወዳጅነት፣ ወንድምነትና መግባባትን መገለጫ መሳሪያ ነው በጅቡቲ ዘንድ ትልቅ ቦታ የሚሰጠው ያህል ኢትዮጵያውያኑ ከመሰር በተጨማሪ አብሮ እስከ መቀመጥ ሊደርስ የሚችል ዲፕሎማሲ ነው የሚሰሩበት። ማለት ኢትዮጵያ ከጅቡቲ ልታገኝ የምትፈልገውን ጥቅም ለማስከበር የቀደሙ ባለስልጣናት የተከተሉትን ያልተለመደ የሚመስል ግን ደግሞ እጅግ ውጤታማ የዲፕሎማሲ አካሄድ እንዲከተሉ አስጠንቅቀዋል።